ሰላም፣ ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሁሉ አማን ሁሉ ተማም፣ ሰላማችሁ ብዝት ይበልልን። ዛሬ አብርሃም ሌላ ሽምግልና እንግዲህ አቅርቧል። ጓደኛው ከሩታ ጋር ለማስታረቅ በጣም እየሞከረ ነው። እኔ እንጃ አብርሃም ትላንትና ብዙ ነገር ሄርሜላ አድርጋለች። እኔ እንደውም ስለሱ ነገር የሆነ ነገር ይላል፣ የሆነ ነገር ያደርጋል፣ በሄርሜላ ጉዳይ የሆነ ነገር ይናገራል ብዬ አስቤ ነበረ። ግን አብርሃም ይህን ከመምጣት ተቆጥቦ፣ እንደሁም ጓደኛው መጥቶ ነው፣ እነሱን ለማስታረቅ ነው እየጣረ ያለው። አብርሃም ስራ ሁሉ ወደ ግራ ሆኗል በቃ ነገሮች ሁሉ የማይገቡ ነገሮች ነው እየሰራ ያለው። ከእሱ አልፎ ይኸው ጭንቀቱ ለጓደኞቹ ተርፏል፣ ለሌሎች ቤተሰቦቹ ተርፏል። እኔ እንዴት እንደሚያደርግ አላቅም። ሩታን ራሱ በራሱ መንገድ ሄዶ ይቅርታ ጠይቆ ነገሮችን አሻሽሎ ከኤርሜላ ስር ወጥቶ ራሱን ችለው መቀመጥ ሲገባው ሌላ ነገር እያደረገ ጭራሽ ጓደኞቹ ላይ አበሳ ሆኖባቸዋል። ትላንትና ከተፈጠረው ነገር አንጻር ሩታ ትሰማለች ብዬ ማሰብ ይከብደኛል። ምክንያቱም ኤርሜ ላይ ያደረገችውን ነገር አይታችኋል በጣም አሳፋሪ ነገር ነው ያደረገችው እዛ ከዛ አንጻር ስታስቡት እኔ እንጃ ሮታ መስማያ ነገር አላት ብዬ ማሰብ ይከብደኛል ኒዌይ ስለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቆዩ እናንተ ጋ ያለው ነገር ጨርሼ እናንተ ጋ ያለው ነገር በሰላም ቢጠናቀቅ የሚለው ሀሳብ ነው እና ያው አንተ ጋር እና ሩታ ጋር ያለው ነገር ትላንትናም አብረን ያዩት ነገር ነው። ብዙ ችግሮች አሉ። ስለዚህ አብርሽ፣ አብረን ሄደን የእውነት እንድናወራት ይቅርታ መጠየቅ ካለብህ ጥፋተኛ ላትሆን ትችላለ። አሁን እኔ አንተ ጥፋተኛ ነህ፣ ጥፋተኛ አይደለህም፣ እሷ ጥፋተኛ ነ፣ ጥፋተኛ አይደለችም ለማለት አይደለም። እዚህ ጋር ልጅ መጥቷል። አንተም ልጅህን አብረን እንድታሳድግ ነው እንፈልገው የእውነት ምር እየተመላለስክ ልታየው አይደለም ነው የሚፈልገው። አንተም አባት ነው። የአባትነት ፍቅር እንድታሳየው አብራችሁ። ልጁ አድጎ ነገ ህይወት ይመሰርታል። የእናንተን ህይወት ነው አይቶ የሚያድገው። ስለዚህ ነገ ያንን ህይወት እንዲመሰርት የእናንተን ፈለግ ይዞ ነው የሚያድገው። ስለዚህ አብርሃም በእናት እኛ ያልን የነበረው ይህን ነው። አብርሃም ማድረግ ያለበትን ነገር ሁሉ በራሱ መንገድ ያድርግ እንጂ በኤርሜላ መንገድ ያድርግ አይደለም ያለው በቃ፣ ከኤርሜላ ከህይወቱ ውጣና ከኤርሜላ ያለውን ነገር ይቋጭና ማድረግ ያለበትን ነገር በራሱ መንገድ ያድርግ። አብርሃም ራሱን ችሎ ትልቅ ሰው ነው። አሁን እኮ የልጅ አባት ነው። ማስተዋል ይችላል። ቴርሜላ ስር ሄዶ አስታርቅኝ ሸመግልኝ፣ ምናምን ምናምን ምናምን ማለት የለበትም ነው ስንል የነበረው አብርሃምስ፣ ምንድን ነው የሚያደርገው? ሁሉ ነገር በተቃራኒ ነው። የአብርሃም ስራ ሁሌም በተቃራኒ ነው። የሆነ ነገር መልካም መልካም ነገር ልክ ሲፈጠር በተቃራኒ መሄድ ነው ሁሉ የሚያስበው በቃ መጥቷል ግን አሁን ላይ የቤቷ እየሄድኩኝ ሂድን ላይ ይመጣ ልንባል የሚባለውን ነገር እያስጠላኝ እየሰለቸኝ ነው። የሰው ልጅ አይደለሁ ይሰለቸኛልና ቢያንስ ቤቷ መለች እንኳን አክብራ ወደ ቤት ግባ አትለኝም። ሄድ ለምንመጣ ሁን ምን ምትለኝ ና ያ ነገር እኔ ስለሰለቸኝ ነው። እና አሁንም ቢሆን እኔ አንተ ስለጠራኸኝ ነው እዚህ በር ላይ የመጣሁት እንጂ ሌላውጣእኔ አሁን ምንም አይደለም፣ የእውነቱን ነው የምነግርህ። ለምን ቢያንስ ለልጅ ነው መስዋዕት እየከፈልክ ያለ ይገባኛል። ይሳቅ። እኔ ግን እሺ ካልከኝ ማለት ነው፣ በቃ አንተ ግባና ራሷን ብቻዋን አውራት። ከዛ እኔ ችግር የለብኝም። እስማማለሁ ብላ ካለች ካሳመንካት ደውልልኝ፣ ቶሎ ብዬ እመጣለሁ። አሁን አንተ ገብተህ እሺ የምትለን ነገር ስማት፣ አውራት፣ እውነትም እሺ ካለች ማለት ነው። እና ለእኔ ምንም ችግር የለውም። አሁንም ግባም ብትለኝ እገባለሁ፣ ግን ገብቼ አሁን ነገር ብትለኝ እኔ ራሴን ነው እንዴ አብርሃም ከዚህ በፊት አንተ እኮ ማለት ነው ሩታ እኔ እንዳትገባ ወይ ደግሞ የምታመናጭቅ ምንድን ነው ምክንያቷ ብላ አስበህ ታውቃለህ ተናግረህ ታውቃለህ የሰው ወሬ ነው እንደምትለው እኮ አብዛኛው ነገሮች እኮ የሰው ወሬ ሆኖ አይደለም የአንተ ድርጊትና የአንተ ተግባር ነው ሩታ ቤት ቤቷ እንዳትደርስ ያደረገ ሩታ ቤትህ እንዳ ቤቷ እንዳትሄድ ቤቷ እንዳትገባ የምትፈልገው የቤተሰቦቿን ስም ለመጠበቅ ስትን ነው ይዘ ይህንም ማወቅ አለብን እያደረክ ያለኸው ነገር አንተ ራሱ የተረዳኸው አይመስለኝም። ይዘሃት የመጣኸው እኮ ሄርሜላ ከአንተ ጋር እየታማች ያለች በአንተ ጉዳይ እና በሩታ ጉዳይ ብዙ ነገር እየተወራባት ያለች ሴት ናት። ጊቢ ድረስ ይዘሃት መታ ቤተሰቦቿ ቤት ድረስ ይዘህ መጣ፣ ከዛ ደግሞ ወርቁን ወርወረ ደንፍት የወጣኸው አንተ ነህ። እነዚህ እነዚህ ነገሮችን እያየች ታዲያ ለምንድን ነው ውጣልኝ ማትል? እንዴት ነው እያሰብክ ያለሁ አንተ ራሱ እና በክብር ሹሩሩ እና ቤተሰቦችን ክብራቸውን ካያለች እንድጠራን የምትፈልገው ይሄኑ አስተሳሰብ አንታ ሳቅኔ በራሴ ህሊና፣ በራሴ ፍላጎት፣ በራሴ ጭንቅላት መመራ ሰሆነ የማንንም ሀሳብ እና የማንንም ፍላጎት መሰማማ አይነት ሰው አደለ። ሰው ስላለኝ ምንም ነገር ላደርግ አልችልም። ሰው የሆን ነገር ስላለኝ ምንም ላደርግ አልችልም። የራሴ ሕሊና ያለኝ ሰሆነ ና በራሴም ሕሊና ነው መመራው። እሷነች ትንሽ ብታነች የሰውን ወደ እየሰማችው ናምን ሆን ውስጥ እራሷን እየከተተች ያለችው ማለት ነው። የእውነት አብርሃም እንደዛ ነው የሚያደርገው በራሱ ሀሳብ ነው እየተመራ ያለው። ውሳኔዎቹ ሁሉ በአብርሃምና በአብርሃም ብቻ የተወሰኑ ናቸው። ድርጊቶቹ እንዳለ በአብርሃም የተወሰኑ ናቸው። የእውነት እንደዛ ነው ብለ የምታስበው አብርሃም? ለዛ ነው ሄርሜላ በየአንተ በተጣላህ ቁጥር ሁሉ፣ አንተ በተቀያየምክባቸው ቦታዎች ሁሉ ሄርሜላ የምትገኘው ለዛ ነው አብርሽዬ አብርሽዬ እያለች ብዙ ነገሮች፣ ሀሳቦች እንዲወላውልና እሷን ፍለጋ ሚስትህን ጥለ እንድትሄድ ስለ ሚስትህ እንድታወራ ያደረገ የእውነት አንተ በራስህ የምትወስናቸው ውሳኔዎች ናቸው ሙሉ ለሙሉ እኔ ልንገርህ የዘጠና ፐርሰንቱን እኔ አንተ ታስባለህ ብዬ አላስብም አብርሃም አብዛኛው ነገር የሰዎች ተጽዕኖ አለበት በተለይ የሄርሜላ ተጽዕኖ ያለበት ውሳኔዎች ነው የሚወስነው ሙሉ ለሙሉ በሚባል ሁኔታ ስለዚህ አብርሃም እኔ ሰዎች እንደዚህ ስለሚያደርጉኝ ነገር እንዲህ ስለሚሉኝ ነገር አትበልም። ይሄ ትላንትና ራሱ የተፈጠረው ነገር ሄርሜላ ለአንተ ነግረሃለ። ለዛ ነው አሩታን ራሱ ማግኘት የማትፈልገው። ስለዛ መወቃቀስ ስለማትፈልግ፣ ስለዛ ካነሳችብ ሄርሜላን ደግፈ እንደምታወራ ስለምታውቅ አንተ ራሱ ለሆን ነገር ለማውራት ነበር። ደና መሆን ነው። አንዳንድ ነገሮችን ሳይ በቃ እስኪ ለትንሽ ታይም ምናምን ብዬ ስተወው እና ምሰማው ከዛ የሚፈጠረው ነገር የሆነ ነገር ደግሞ የሚገጣጠምብኝ ነገር አለ። አንዳንድ ማለት እዚህ ማወቅም የሌለባቸው እንደዚህ አንተን ፊት ማውራት የሌለብኝ ካሜራ ፊት ማውራት የሌለብኝ ነገር አለ እና ያንን ነገር ማውራቴ ተገቢ ነው ብዬ ስለማላስብ ባልፈው ይሻለኛል። አይደለም፣ አንድ ነገር ምንድ ታውቂያለሽ ብ የእውነት ስነግርሽ ሁን ከኔ ጋ ብዙም አንተዋወቅ። ምን ናንቺ አብርሃም እንደምታውቂው የእውነቴን ነው፣ የልጅነት ጓደኛ ነው። እኔ አሁን ስላለፈው ነገር አይደለም፣ ሰዎች ስለሚነግሩሽ ነገር አይደለም። አደለምእ የእውነቴን ይህ ስነግርሽ ዛሬ ላይ ያላችሁበት ነገር ጌታን የምሬ ነው። ነገሽን በጣም የተሻለ ያደርገዋል። ለምን አሁን እዚህ ጋር ልጅ አለ እናንተ ጋር የእውነቴን ነው የምንግርሽ። እኔ አሁን ሰዎችን እየሰማሽ ሰዎችን እኔ እንደዛ ልልሽ አደለም። እሱ ሌላ ጉዳይ እነሱን መስማት ምናምን አደለም። የሆነ ሰምተን ልታልፋቸው ትችላለህ። የሚገጣጠምብህ ነገር የለም። ምን ዝም ብለህ ማች የሚያደርግ ነገር ደግሞ ታያለህ። ኤግዛክትሊ በይዘው የቤተሰብ በቃ ሩታ ያለችው ነገር ትክክል ነው። እስቲ ተዉት የሩቁ ምናምን ነገር ምናምን ይለፍ። ትናንትና እንኳን ኤርሜላ ላይ መታ ያደረገችው ነገር በራሱ ማች የሚያደርግ ነገር ነው። ከሰማችው ነገር ጋር በጣም የሚቀራረብ ነገር ነው። ስትዘላብር ነበር ኤርሜላ ብዙ ነገር በቃ እንደዚህ ነው እንደዚህ ነው። ጭራሽ አፏን አውጥታ ምን አለቻት ባልሽ እንተ ይልኝ እኔ እንከባከብልሻለሁ እኔ አስተምርሻለሁ። መንከባከብ ሰው መንከባከብ እንዴት ሆነ እኔ አሳይሻለሁ። እንዴት ለባሏ እንደዛ ትላታለች። አስቡት ስለ ባለቤቷ ስትነግራት ማለት ነው። በዚህ ደረጃ ብዙ ነገሮች ሩታ ልታያቸው የምትችሎች ነገሮች አሉ። ከሰው ወሬ የሰው ወሬ ነው እያላችሁ ከምትሉት በላይ ሩታ የምታያቸው ነገሮች አሉ። ይህን ማስተዋል አይከብድም። እኔ አሁን መተው ላይ ነው በቃ ፎከስ ማድረግ ያለብኝ ማለት ነው። መጀመሪያ ትክክል ነበርኩኝ። ለምን እንደገና ወደ እንደዚህ አይነት ነገር እገባለሁኝ? በቃ መጀመሪያ የወሰንኩት ውሳኔ ትክክል ነው። ስለዚህ ለምንድነው ወደዚህ አይነት ነገር ውስጥ ገብቼ የራሴን የምረብሸው ሰላም ለምን አጣለው ብዬ እንደገና ወደኋላ መመለስ ሆነ። ስራ አንድ ነገር ጌታን፣ ውሳኔዎች ሁሉ ስትወስኝ አሁን ብቻሽ አደለሽም፣ የነገ ህይወቱ ማሰብ አለብሽ። የእውነቴን ነው። ይህ ልጅ ያለአባት ሲያድግ የእውነት የምሬ አሁን አንቺ የሚዲያ ሰው ነሽ። እኔ ጌታን አደለም። እኔ አሁን ምን ያድጋለ ያለአባት እንዴ አባቱን ፍቅር መቶ ማየቱ አይደለም መቶ ማየቱ እሱ ሌላ ቻሌንጅ ነው ሁለታችሁ ብቻ በመነጋገር ሁለታችሁ ብቻ አንድ ሆናችሁ መፍታት ትችላላችሁ ይሄ ልጅ መጥተዋል ስለዚህ ይሄን ልጅ በፍቅር ነው ማሳደግ ያለባቸው እኛም እኮ የምንለው ብዙ ሰው ወዴን ሲያለ የነበረው ሁለቱ ብቻ ለምን አይፈቱም ሌላ ሶስተኛ ሰው ምን ያስፈልጋል እዚህ ድረስ ራሱ መድረሱ ምንድንነው ትርጉሙ የአብርሃም ሌሎች ቦታ እየሄዱ ሽማግሌና ሮጊት መሰብሰብ እና መፈለጉ ምንድን ነው ጥቅሙ? ኤርሜላ እየመጣች በየቦታው እየገባች መፈትፈቷ ምንድን ነው ትርጉሙ ነው እያለን ያለው ልጁ እንደ ልጅ የአባት ፍቅር ያስፈልጓል። ያንን የአባት ፍቅር ግን እየሰጠ ያለው አብርሃም የት አለ? እውነት አብርሃም ለልጁ ፍቅር ለመስጠት ተዘጋጅቷል ወይ? እውነት እስቲ አስቡት እንደው አብርሃም መጥቶ ሩታን ከወለደች በኋላ ራሱ ምን ያህል ለመንከባከብ ፈልጓል? ምን ያህል ራሱን አዲሶ፣ ምን ያህል እንደ አባት ለመቆም ወስኗል ብለን ራሱ ብናይ እኮ ምንም ነገር የለም። እኔ መጀመሪያ ራሱ ለሩታ ሳይሆን ምክሩ የሚያስፈልገው ይሄ ሽምግልና የሚያስፈልገው መጀመሪያ ሩታ ከመማሯ ወይም ሩታ ከመመለሷ በፊት፣ ይቅርታ ከማድረጓ በፊት አብርሃም ብዙ ነገር ሊነገረው ሊመከር ይገባል። ብዙ ማሻሻል ያሉበት ነገሮች አሉ፣ መተው ያለበት ነገሮች አሉ። እነሱን ካልተው ይቺ ልጅ ለልጁ ስትል መጎዳቷ ነው። እሱ እንደፈለገ ይሆናል። ከዛ እሷ ደግሞ ልጁ እንደዚህ እንዳይሆን ልጅ ስላለን ልጅ ስለወለድን እያለች ራሷን ስታጎሳቁል ልትኖር ነው ማለት ነው። አሁን ሌላ ነገር ጌታን፣ የምሬ ነው በእናት ይህን ልጅ አብራቸው አሳድጉት፣ ታረቁ፣ አንድ ላይ ሁኑ። ሌላ ነገር አለም ጌታን፣ አንድ ላይ ሁኑ። ሰው የሰዎችን ሀሳብ አትስሙ። ሰዎች የሚነግሯቸው ኮሜንት፣ ሰዎች ስለ እሱ መጥፎ ነገር እንደዚህ ያየ ነው እንደዚህ። እሱ ሌላ ነገር ነው ጌታን። እሱ ለትዳሩ ታማኝ ሰው ነው ለትዳሩ በጣም ጥሩ ሰው ነው። ለአንቺ ከመቆርቆር ለአንቺ የእውነት አሁን ላይ የአንቺን ደስታ ነው የሚፈልገው፣ አንቺ እንድተደሰች ነው የሚፈልገው። ስለ እኔ ግን ቤተሰብ ጓደኛው፣ እንደ ጓደኛ ግዴታው ነው የጓደኛውን ገመና መደበቅ፣ ስለ ጓደኛችሁ መጥፎ ነገርን አለመናገር። ጓደኛችሁ ያለበትን ሁኔታ ምንም ይሁን ምን ነገሮችን ለማስታረቅ ስለሆነ በውሸት ማስታረቅ ያለ ነው ባህላችን ነው ይሄ የሚገመት ነው። በቃ ይጠበቃል። ነገር ግን ምን ያህል ይሄ ነገር የተናገረው እውነት ነው? ምን ያህል አብርሃም፣ እሺ ሩታን ይወዳታል፣ ግን ምን ያህል ያስብላታል? ምን ያህል እሷን ለመንከባከብ፣ ምን ያህል ወደ ትዳሩ ለመዞር ሙሉ ለሙሉ ትዳሩ ላይ ህይወቱን አይኑን እንዳለ ከሌላ ነገር አንስቶ በዙሪያው ከሚያንዣብቡ ሴቶች አንስቶ ሩታ ላይ አይኑን ለመትከል ምን ያህል ፈቃደኛ ነው? የሩታንና የልጁን ህይወት ለማሳመርና ለማስተካከል፣ ብቻ ህይወቱን ለማቅናት፣ ትዳሩን ለማቅናት፣ ሌሎች አላስፈላጊ ነገሮችን ለማቆም አብርሃም ምን ያህል ዝግጁ ነው የሚለው ነገር ጥያቄ ነው ለኔ በጣም በጣም የእውነት ሩታ ምንም ውስጠኛ ቢታረቁ በጣም መልካም ነው። የእነዚህን ልጆች እርቅ ነው የምንፈልገው። ነገር ግን አብርሃም ተሻሽሎ ነው እንጂ ከተጋቡ ከቆዩ ከዛ ልጁ ትንሽ ከፍ ካለ በኋላ ሌላ ጭቅጭቅ ተነስቶ፣ ሌላ ሰው በመሀላቸው እንዲገባ ስለማንፈልግ መጀመሪያ ደረጃ የመጀመሪያ ቅድመ ሁኔታዎች አሉ ብለን የምናስባቸው እርቅ ቢሆንም ነገር ግን አንዳንድ ሰዎች ደግሞ ከህይወታቸው መውጣትና መወገድ አለባቸው የሚልም ሀሳብ አለ። ይሄ መቅደም አለበት፣ ስትሆ ሁለታቸውም ትጠናክራላችሁ። ስለዚህ አንቺ ብቻ የሆነሽ የራሱን ቻሌንጅ ስሰጭ ይሄ ሀሳብ ብለሽ ስለዛ ነገር ባሰበ ቁጥር ወደኋላ ነው እንጂ መቼም ወደፊት አትሉም። ስለዚህ ሩታ፣ በእግዚአብሔር በእናትሽ በእግዚአብሔር ሲሄድ ቢያንስ ይሄንን ነገር በይኝና የሆነ ነገበናቸ ቤተሰብ እንግዲህ ይላችሁ የአብርሃም ስራ ከራሱ ከራሱ ጭንቀትና ከራሱ ችግር አልፎ ይላችሁ ጓደኞቹ ራሱ ዝቅ ብለው ስለ እሱ ይቅርታ ለመጠየቅ ባይዘ የአብርሃምን ነገር ያቃል። ጓደኛው የአብርሃምን ችግሮች፣ ድክመቶች እንዳለ ያቃል እንጂ በዚህ ደረጃ ከመታረቃቸው ፍላጎት በላይ አብርሃም ችግር ስለሚያውቅ ትዳሩ በሱ ምክንያት እንዳይበጠበጥ እግሯ ላይ መውደቅ አስፈለገው። ይሄ ነው በቃ መጥፎ ስራ ላይ እንዲህ ስትል መጠመጡ ገና ለገና አይነቃብኝም እያለ ከሄርሜላ ጋር እንትን የሚለውን ነገር እንዳለ ጓደኛው የእሱን ድክመቶች እያንዳንዱን ችግሮች ስለሚያውቅ እግሯ ላይ ወደቅ። ለምን መታረቃቸውን ይፈልጋል ጓደኛው ደካማ ነገር ቢኖርበትም ግን ምንም ማድረግ አይችልም። ትዳሩን እንዲጠብቅ በትዳሩ እንዲጸና ይፈልጋል። ይሄ ነው በቃ አሁን አብርሃም ይህን ነገር እንኳን ቪዲዮ ካየ በኋላ እንደው ራሱን መልሶ ልቦናውን መልሶ ለጓደኛው ክብር ሲል ዳግም ወደ ትዳሩ ልቦናውን ሙሉ ለሙሉ እንደሚመልስ ተስፋ አደርጋለሁ የእውነት ማለት እኔ የልጁን ፍቅር ማለት የአባቱን ፍቅር ያጣል እንዴ ልጄ ምንም ነገር እኳ አልነፍገውም በእውነት ከምሬ ነው ማለት እኔ ልጁን ማግኘት በሚፈልግበት ልክ እንደፈለገ እንዲያገኝ ይፈቅራለኝ ግን ከእንትን ባሉበት ሰፈር በተከበሩበት ሰፈር ሌላ ነገር ውስጥ ለምን እንገባለን ምናምን ብዬ ፈርቼ ነው እንጂ ከዚህ ከወጣውኝ በኋላ እኔ ምንም አይነት ነገር አልከለክለውም በልጁ ጉዳይ እንደፈለገ ልጁን ማግኘት ይችላል እኔ ልጁን ከአባቱ አለየውም። ገብተዋል። እኔ በቃ ምንም በቃ የእሱን ፍቅር እንዲያጣም አልፈልግም። ምክንያቱም አባቱን ያስፈልገዋል፣ ሌ አባቱ ፍቅር። በዚህ ጉዳይ ላይ እኔ ምንም ችግር የለብኝም ላችሁ። ፖይንቱ እዚህ ጋር ነው። በቃ ሩታ እዚህ አካባቢ እንዲመጣ ማይፈልግበት ዋናው ምክንያት እንዳልኳችሁ ነው። ቀደምም እሱ ሁልጊዜ ሲመጣ ይዞ የሚመጣው ከጀርባ ያሉትን ስሞች ነው። አብርሃም እንዲህ አድርጓል፣ አብርሃም እንዲህ አድርጓል፣ ከሆነች ሴት ጋር መጣ፣ ከሆነ ሰው ጋር እንደዚህ ነው እንዳለ ይዞ የሚመጣው ስም እሷና ቤተሰቦቿ ላይ ነው ያንን ነገር ደግሞ ለቤተሰቦቿ ክብር ስትል መጠበቅ አለባት እንዴ አስቡት እስቲ የሆነ ሰው አሁን ሄርሚላ ምን ያህል ምን ያህል ምን ያህል ደፋር ብትሆን እንደሆነ አስቡት ቀጥታ መታ ቤት ድረስ ለመጣላት ይሄኮ ትልቅ ድፍረት እነዚህ ነገሮች ዳግም እንዳይፈጠሩ ለመከላከል ሩታ እየጣረች ያለችው እነዚህ ነገሮች ነው በቃ ከራሷ ላይ ለማስጣል እየሞከረች ያለችው ምክንያቱም አብርሃም ሊያስጥለው ሊከላከለው አልቻለም እንጂ ልጁማ መብቱ ነው ብያቸኋለሁ። ባይዘወይ በህግም አይከለከልም ልጅ አባት ሙሉ መብት አለው የማየት፣ ልክ እናትየው እንዳላት ሁሉ አባትየው የማየት መብት አለው። ነገር ግን አብርሃም ልቦ ነው ተመልሶ ታርቀው ደግሞ ደስተኛ ሆኖ ቢኖሩ ቀልድ የሚቀላለዱ ፕራንክ የሚደራረጉ ምንም የሚደረግ ምን እንደዛ ቢኖሩ መልካም ነው። ግን አብርሃም ልቡ እየተመለሰ አይደለም። እኛ የአብርሃም ልቡ የሸፈተበትን ቦታ ነው ያጣ ነው ስለተገጣጠመ ቢኖ ነገሮችን ን ከዛ በኋላ ለምን እጨነቃለሁ ብተወው እወስዳለሁኝ እንደ ለምን እንደ ሰላሜን አግኝቼ ረፍቴን አግኝቼ እየኖርኩኝ ነበር ደግሞ እንደውም እጨነቃለሁ ምናምን ብዬ እተወዋለሁኝ። አሁንም እንደገና ወደ ኋላ መመለሴ፣ አሁንም እንደገና ሌላ ነገር ማረግ ማሰቤ አሁንም ቴንሽን ውስጥ ይጨምረኛል፣ ይከተኛል፣ ይረብሸኛል ብዬ የፈራሁኝ በጣም። ሩታ ለምን ይመስላችኋል የሆነች ነገር ኮሽታ በተሰማ ቁጥር ትንሽ ነገር በመጣ ቁጥር የምትረበሸው? ምክንያቱም ከዚህ በፊት የተጎዳቸው ጉዳት አለቀቃል አይምሯችሁ ላይ ባይዘዊ የሆነ የድሮ ጠባሳ ካረፈባችሁ መቼም ሊለቃችሁ አይችልም፣ መቼም አይጠፋም። ነው ምላ የሩታ ኬዝ አሁን እንደዛ ነው። ምንድነው የምትሆነው? የሆነ ነገር በተሰማ ቁጥር ከድሮ ነገሮች ጋር የማገናኘት የድሮ ያለፉ ነገሮች እንዳለ ቪዥኖች ይመጡና ፍለፊት ላይ ክምር ይሉባታል። ያ ነገር ላይፈጠርም ይችላል ባይዘዊ፣ ነገር ግን እውነት ያልተፈጠሩ ነገሮች ብዙ ወሬ ቢወሩ ራሱ አብርሃም የሚያሳያቸው ትናንሽ ጭላንጭል ነገሮች ብቻ ሩታን እንድታምን ሊያደርጓት ይችላሉ። ለምን ከዚህ በፊት የኖረበት ስራው ነው። ከዚህ በፊት ያደረገው ስራ ነው። ጭራሽ ደግሞ አሁን በግልጽ እየወጣ ነው። ሄርሜላ ደግሞ ጭራሽ የሁለቱም መለያየት በጣም ስለምትፈልግ አውጥታ ሙሉ ለሙሉ እንዲያዩ እያደረገቻቸው ነው ያለችው። ሙሉ ለሙሉ ሩታ ኮምፕሊትሊ ተበሳጭታ ምንብላ ምንብላ ከአብርሃም የምትርቅበት መንገድ እንድትፈልግ እያደረገቻት ነው ማለት ቅድም ያነሳ ፖይንት እራሱ አለ ማለት ሴቶች ይመጣሉ፣ ታዋቂ መሆን ይችላሉ ይፈልጋሉ፣ ብዙ አይነት መንገዶች አሉ። እነዛን ነገሮች ደግሞ ወደሱ እያቀረበ የሆነ አግባብ ባልሆነ መንገድ ነው ይሄንን ነገር ማድረግ የሚቻለው አይደለም። እነሱ በቃ መውጣት ፈለጉ አይደል? መስራት ፈለጉ አይደለ? በአግባቡ የሆነ ነገር ሰፖርት ልታደርጋቸው ትችላለ እንጂ ኦቨር የሆነ ነገር በጣም ያስጠላል። የምንም ደስ አይለኝ። አንደርስታንድ በስሱም ቢሆን አንደርስታንድ እንድታደርገኝ ትንሽ ነገር አወራሃለሁ ተደዋውለንም እናወራለን ብዬ አስባለሁኝ ስልክን ትተውልኝ እና ትሄዳለን ተደዋውለን እናወራለን ከዛ በቃ እና የቀሩትን ነገሮች ደግሞ አስብበታለሁ በሌላ አጀንዳ ከሴቶቹ ጋር ሌላ ቅርርብ ፈጥራችሁ በሌላ መንገድ የግድ እንደዚህ በጣም ተቀራርቦ መሆን የለበትም እኮ ሌሎች ሴቶቹም እኮ ፌመስ መሆን ከፈለጉ በሱ በኩል ይታወቃሉ ማለት እኮ። እሱ ራሱን ከጠበቀ እኮ ቤቱ ጋር ሊያገኙት ይችላሉ። ነገር ግን አሁንም እያልን ያለ ነው የአብርሃም ድክመት አለ። አብርሃም የታወረባቸው በጣም ብዙ ነገሮች አሉ። ያንን ነገር ሩታ አትፈልግም። ባለቤቱ ነች፣ እንደ ሚስትነት ደግሞ አልፈልግም ያለችውን ነገር መቀነስ አለበት። መተው ያለበትም መተው አለበት። መጥፎ ባህሪዎች ካሉ ማስወገድ አለበት። ማንም ሰው ኮ ብዙ የማይፈልጋቸውን ነገሮች እኮ በጣም ብዙ ነገሮች ለትዳሩ ሲል እኮ ይተዋል። እዚህ ጋር ልጅ አለ፣ ለልጁ ሲል ብዙ ነገር መተው አለበት። ይሄ ኮ መስዋዕትነት ነው። ማቆም ካለበት እኮ ሰው ኮ ስራውን ያቆማል፣ ብዙ ነገር ያቆማል። ምን ማለት ነው? አብርሃም ይህን ሁሉ መስዋዕት ማድረግ ለምንድን ነው የማይችለው ለሚስትና ልጁ ሀሳብ ግን ርኅራሄ እንደው ፍቅር ካለው ይህን ነገር መተው ምንድን ነው የሚከብደው? ሰው ስንት ነገር ትቶ ኮ ልጆቹን ለማሳደግ ቤተሰቡን ለመምራት ሲል ኮ መስዋዕትነት ይከፍላል። ከዚህም በላይ ይከፈላል ኮ ይህን ያህል ከባድ ነገር አይደለም። አብርሃም የተጠየቀው ሙሉ ህይወትህን ለትዳር ስጥ፣ በትዳር ላይ ተከብረ ተቀመጥ፣ ትዳርህን አስከብር፣ ቤትህን አስከብር፣ ዘመድህን አስከብር፣ ቤተሰቦችን ሙሉ አስከብር ነው የተባለው። ከባድ ነገር እንኳን አደለም እኮ ከባድ ቢሆን እሺ ታዲያ ዚች ላይ ምንድን ነው የሚፈረደው? ሩታጋ ያለው ጥፋት ምንድን ነው ስ ቤተሰብ እኔ እንዴት አድርጋ ሩታ አምና ከዚህ በኋላ እሱ ጋር መቀጠል ትችላለች የሚለውን ነገር መወሰን የሚችለው አብርሃምና አብርሃም ብቻ ነው። ኤኒዌስ፣ ቤተሰቦቼን ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። መልካም ምሽት።